ሰላም፣ ሰላም እንዴት ናችሁ? በያላችሁ በጥል ነገር ሰላም ነው። አሸና፣ አሸና እንዴት ናችሁ? ወንጌላች አለው። ቤተሰቦች ስትገቡ እንደለመዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ ነው ማመሰግናችሁ። ዛሬ ድሚ ዘናችን ይዞን ወጣን። እንግዲህ የተከዜ ዘብና ህውሃት ነው እንግዲህ። ህውሃት ከባልሽ ባል ይበልጣል ወጣ በድርኝ ያለች አይነት ሴትዮን እያደረገ ያለው እኔ በራሴ በኩል ሰራዊት አደራጃለው ሞሰሪ አስታትቃለው ምሽግ ቆፈራለው። ነገር ግን በወልቃየት በኩል የተከዜ ዞብ የሁመራ ዞብ የሚባል ሰራዊትም አታስልጥኑ ምንም አታርገው፣ አርፋቸው ብቻ እጃቸውን አጧምራቸው ቤቱ ናቸው ጠቦቅኝ፣ እኔ ስመጣ በሞድፍ አፈርዶች አበላሃለው እያለ ነ ፖለቲካ ድማ ህወሕት ስራት እንጂ ምንድን ነው ያለ እየተከዘዞ ማሰልጠን ትክክል አይደለም። ምን ማለት ነው? ህገ መንግስት ፕሪቶሪያ ስምምነት ይሽራል፣ ይደመሰሳል ብሎ መግለጫ አውጥታል። በእርግጥ የህዋት መግለጫ ህብረተሰቡ ከመላመድ እየተነሳ መግለጫን ወደ ማላገጫነት እየወሰደው ነው ያለው። በእውነቱ ኢትዮጵያ ህዝብ በሙሉ ጉራ ገብተታል። የህዋት መግለጫ በጣም ከመብዛት እየተነሳ ወደ ማላገጫ ሄዳል እንጂ ህወሀት ለራሳ እየታጠቆች እስከ አፍንጫ እስከዚህ ድረስ እየታጠቆች ሁለት ዓመት ሙሉ ትጥቅ ፈታ ሲባል ቆይ ዛሬ፣ ቆይ ነገ፣ ቆይ ከነገ እያለች ዕያለች ህወሀት አሁን ደግሞ ምን ትላለች? ለምንድነው እየተኮዚ ሙታ ሰለጥኑብኝ፣ ሙታ ደራጅብኝ፣ ሙታ አስታጥቁብኝ ለምንድነው የሚል ጥያቄ አንስታለች። ህዋት ጥያቄ በጎ ነው። እና ምን እናድርግ? እሺ ጋሽ እንደው አቶ ታደሶ ወረደ ወረደ ሳይ ዘቆጣ ነው በላ እንጂ የሆነውን ምን እናድርግ? እሺ ታደሶ ዘቆጣ ወረደ እንዴት፣ ምን ብናድርግላችሁ ደስ ይላችኋል? እንደው ለእናንተማ ደስ እንዲላቸው ነው። ምን ፈልጋኛ? ምን እናድርግላችሁ ጋሽ

የእናንተ ኮላሽ የእናንተ ስናይፐር በገና ነው ወይ? ልትደረድርልን ወይ ለተከዜ ለወልቅ አይተዝም ዝም ብላችሁ። ይሄ ሁሉ ፉከራም እኮ አያስፈልግም። በቃ የሚያመጣ ነገር የለም። መግለጫ፣ መግለጫ፣ መግለጫ፣ ዳንኪራም አያስፈልግም። አሻጥሮም አያስፈልግም። በቃ ውጊያ ነው የፈለጋችሁት፣ እማይቀር ውጊያ ነው። ይሄ ውጊያ ከተጀመረ ግን እኛ አንተርፍም ብላቸው። ውስጣችሁ ሆራ እንዲ ድኖገጠ አት አትፍር አትደውን ግጠም፣ ምን ችግር አለ? አምሳ ዓመት ስትዋጋ አይደሉ እንዲ ነራቸው። ከእኛ ሞተም ግደለ፣ ሺም ግደለ፣ ከእናንተ ሁለት ሞተ፣ ሶስት ሞተ። ይለይለት ነው ጥያቄ ይለይለት ነው። ምንም እኮ የፕሪቶሪያ ስምምነት መሰረት አሚኮ የሰጠው መግለጫና ና ማላገጫ፣ አሚኮ የአማራ ሚዲያ ኮርፖሬሽን የሚሰጠው ወልቃይትን በአማራ ክልል ውስጥ እየጦራብኝ ስለሆነ ወልቃይትን በአማራ ክልል ውስጥ እንቱም ብለው ዜና እየሰሩብኝ ስለሆነ ቆጥተኛ ግጭት ይጀምራል። ምን ሁሉ ቁሮርት አስፈልግ ውጊያ ነው እናቃቻለን። በደማችን ስትነግዱ ነበራችናቸው ህዝባችን ስታንጎላት የሆነባቸው ናቸው። ኢትዮጵያን ይዘን እስከ ሲኦል እንወርዳለን። ጌቸ ሾሽቶ ለምን አዲስ አበባ እንደመጣ እናቃለ። ውጊያ ጀመራቸ፣ መሳሪያ ሁሉ ነገር አጠናቀቃቸ። ፊሽካ ነው የምትጠብቁት። ጀምርት አብናረገ መቶ ዓመት ይፈጃል ይሄ ውጊያ። ኮባልሽ ባል ይበልጣል እኛ ተዋደኑ ንኖር ተከባብረን እዩ ንኖር እንጂ ግማሾቻችን ባሪያ ግማሾቻችን ጌታ፣ ግማሹ ጨፍላቂ ግማሽ ጨፍላቂ ነው። አይሆንም፣ እንደዚህ አይሆንም። ስለዚህ በድሮ በሬ ያረሰ ስሉ አሁን ብትረጋገ መልካም ነው። አሁን አካሄዳቸው ልክ አይደሉም። አሁን እናንተ ከህዝቡ ጫንቃ ላይ ውረዶ እናንተ ጋንጩር ናቸው አሁን ጋንጩራ እላይ ላይ ያደረበት ሰው ጋር ከው አትነጋገር ወሳኝ ለሁለቱን አሁን ላይ መንፈስ ያለበት ሰይጣን ያሉበት ሰው ብቻውን አይደለም የሚያወራ ሚናገረው ሚሳድበው ሚቸኩለው በጎም ክፉም ሁሉ የሚያደርገው ከሰይጣን ጋር በህብረት ነው የሚያደርገው። አሁን ህወሀት ከትግራይ ህዝብ ላይ ጫንቃ ካልወረደ በሰው ቀረ በፍጹም መነጋገርና ተወያይተን መላ መጠረ አንችሉም ነው ጥያቄው

ጭራሽ በእኛ መሬት በእኛ ሀገር የሚላሉ መሬቱ የትግራይም ነው የአማራም ነው። አብረን እንኖራለን። ክልሉ ካርታው በአማራ ክልል ነው። ግዛቱ በጌምድር ነው። ይሄ አለም የሚያውቀው ፀሐይ የሞቀው አገር ያወቀው ግዳይ ነው። ያ ማለት ግን ትግራዊ መኖር መቸል አይችሉም ማለት አገራቸው ነው ቤት የሰሩበት እርሻ ያረሱበት ተፈናቃዮች ወደ ቦታቸው ይመለሳሉ። የቱም አይሄዱም። ግዴታ ነው ይሄን

በጣም ቁልጡፍ ጥፍ አላችሁ፣ ግን ቁልጡፍና በዛ ትንሽ ቁልጡፍናቸው በዛ በልኩ ብትቆለጥፉ አሪፍ ነው። በተረፈ ይሄ ቆጥተኛ ግጭትና ጦርነት ይፈጥራል። የአሚኮ መግለጫ ለዚህ ወልቃይትን በአማራ ክልል የሚለው መግለጫ ፕሪቶሪያ ይደመሰሰዋል አለ። የፕሪቶሪያ ስምምነት የሚጻረሩና የሚያንጠባረር ነው፣ ሚቀረሩ የሚቃረሩና የሚደመሰስ ነው።

ወደ ፊት፣ ወደፊት ወደፊት ወደፊት በሉልት ይለይለት። የናና እኔ በርቱ ነው የምላቸው። በጣም ጎብጻቻል እውነቴ ነው የምላቸው። መቼም የእናንተ ብርታት እንዲ ቃላት ያጥሮኛል። ቃላት እንቁልፍ የላቸውም ለዚች አገር እድጎት ህወሀት፣ ዦብነች መግለጫ፣ መግለጫ፣ ሰኞ፣ ማክሰኞ፣ ሐሙስ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ በጋ፣ ክረምት፣ መግለጫ፣ መግለጫ እንዲህ መቼ ነው ፋታ? ህብረተሰቡ ራሱ መስማት ተወቀ። የህወሀትን መጎለጫ ባኩ እነሱ እያለዋገጠ ነው ምን እየጎለጠ ነው ብለህ ህብረተሰቡ እየዶበረ በአሁኑ ሰዓት ህብረተሰቡ እየዶበረው፣ በቃ ምን ህወሀት ምን መጉለጫ አለ መሎገጫ እንጂ ብሎ በቃ ሞረተታል። እኔ ግን በቃ እስኪ ጉዳችን በቃ ለማንኛውም፣ አማሙቅ አማሙቅ የተከዜ ዘብ አማሙቅ አለ፣ ሰሞንን ድግስ አለ፣ ህወሀት የደገሳት ድግስ አለ፣ አብረን የምናየው ይሆናል። ይህን አሳብ ነሲሞቻችን ላይክ አርገ ካልተመቻቸው፣ አንሰብስክራይብ። ፒስ